በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምናላችሁ እንደምንከረማችሁ እንደ እግዚአብሔር መልካም ፈቃድ። እንግዲህ ተከታታይ የቅዱስ ማርቆስን ወንጌል ነው፣ አዲስ ኪዳን ትምህርታችን ማለት ነው፣ እየተከታተልን ያለ ነው። እንደ እግዚአብሔር መልካም ፈቃድ ዛሬ ያው የምንቀጥለው ምዕራፍ አራትን ይሆናል ማለት ነው። የማርቆስ ወንጌል ምዕራፍ አራት ምን ይላል? ስለምን ይናገራል? የሚለውን እንደዚህ አይነት መልካም ፈቃድ እሱን እናያለን። እንግዲህ በጣም ብዙ ምሳሌዎች ያሉበት በምሳሌ ነው በአብዛኛው ወንጌል የተሰበከው። ምሳሌ ለወንጌል ብቻ አይደለም፣ በብሉ ኪዳንም በብዙ ምሳሌ ህብረ ምሳሌ እንደተነገረ እንደተሰበከ ይታወቃል። መጽሐፍ ቅዱስን በአብዛኛው በምሳሌ ሲሰበክ ለሰዎች በቀላሉ ስለሚገባ ነው፣ ሰዎች እንዲረዱት ነው። ምክንያቱም እንኳን ነገረ ተዋህዶ አይደለም ቀርቶ ይሄ የክርስቶስ ሰው መሆን ረቂቁ ምስጢር አይደለም ቀርቶ ሕሊና ፍጡራን መርምሮ የማይደርስበት ከዚህ እስከዚህ ተብሎ በሕሊና ፍጡራን የማይወሰነው የእግዚአብሔር ነገረ ተዋህዶ አይደለም ቀርቶ ማንኛውም ትምህርት ለመማር የማያውቁትን ነገር በሚያውቁት ነገር መስሎ ማስተማር ለተማሪዎች መቅረብና በደንብ እንዲረዱት ማድረግ ስለሆነ ጌታችንም በምሳሌ ዓለምን አስተምረዋል ማለት ነው። በብሉይ ኪዳን በመዝሙረ ዳዊት በተለይ የመዝሙር መዝሙር 77 ቁጥር 1 ላይ እከስት በምሳሌ አፉዬ ወእነግር አምሳለ ዘእምትካት በምሳሌ አፌን ከፍቼ እናገራለሁ አስተምራለሁ ብሎ እንደተናገረ በምሳሌ እንዳስተማረ ይነገራል። በሐዲስ ኪዳንም ወዘን በለምሳሌ ሳይተናገሩም ነው ያለ። ምሳሌ አላስተማረም፣ በምሳሌ ሰዎች እንዲረዱት አድርጓል። እንግዲህ ምዕራፍ አራት ሲጀምር ማርቆስ ዋሀ ዘካይ ወይ ማሀሮሙ ለሕዝብ በእንተ መንገለ ባሕር በባህር አጠገብ ያስተምራቸው ዘንድ ያዘ እንግዲህ ጀመረ ይላል። ወተጋቡ ሀቢሁ ብዙሀን ሰብ እስከ ሶበ ይዐርግ ውስተ ሀመር ወይነብር ውስተ ባህር ወኩሉ ሰብ ውስተ ምድር ይቀውሙ። ጌታችን ወደ መርከቡ እስከሚወጣ ድረስ በባህር አጠገብ በመርከብ ላይ ሆኖ ማስተማር ነው። እንግዲህ ያው መርከቡን ብዙ ጊዜ እንደ አውደ ምሕረት ከፍ አድርጎ እንደሚሰራ አደባባይ ሰርተን እንደምናስተምር እንደዚያ ማለት ነው። መርከቡን ብዙ ጊዜ በባህር አጠገብ ሲሆን፣ በተለያየ በክረምተ ወቅት ሲሆን ይሄ አረንቋ ጭቃ በሚበዛበት አካባቢ መርከብ ላይ ቁሞ ያስተምር ነበረ። ከፍ ያለ ቦታ ላይ መምህር፣ ዝቅ ያለ ቦታ ላይ ደቀ መዝሙር ሁኖ ማስተማር በቀላሉ ይረዳል እና ያው ልማድ የመጻሕፍትም ነውና ሀሳብ እግዚአብሔርም ነውና ማለት ነው። እስከዚያ ድረስ እሱ ወደ መርከቡ እስከሚወጣ ድረስ ህዝቡ ወደ ታንኳ እስከሚወጣ ድረስ ህዝቡ እየተሰባሰቡ እየበዙ መጡና አካባቢውን ሞሉት ይላል። ግን እሱ በመርከብ ላይ ወይም በሀመር ላይ ቁሞ ነበር፣ እነሱ መሬት ላይ ተቀምጠው ነበረ ይላል። በምሳሌ ወመሀሮሙ ወመሰለሎሙ፣ ብዙ ብዙ ምሳሌ መስሎ አስተማራቸው። ወይቤሎሙ፣ እንዲህም አላቸው። እንዘ የሚሄሮሙ ስሙ ስሙ አዳምጡ፣ አስተውሉ ብሎ አስተማራቸው። እንግዲህ በዚህ ላይ የመጀመሪያው አንቀጽ ስለ ዘር ነው፣ ስለ ዘሪ። ስለ ዘር እንደገናም ደግሞ ያፈራና ያላፈራ ዘርም አድርጎ ምሳሌ አድርጎ አስተማረ፣ በምሳሌ ማለት ነው። ወፃ ዘራ ይዝራ ብሎ ነው የሚጀምረው። ዘሪ ሊዘራ ወጣ፣ ወእንዘ ይዘርእ ቦ ዘወድቀ ውስተ ፍኖት። ዘሪው ሊዘራ ወጣ ካለ በኋላ ዘሪው በሚዘራበት ጊዜ በትርጓሜ ሊቃውንት ገበሬ ክረምት ሲመጣ ሰኔ ወደ መጨረሻው አካባቢ ክረምቱ ግባተ ክረምት በሚሆንበት ጊዜ ወይም በአተ ክረምት በሚደርስበት ጊዜ የተበጠረ የተንጠረጠረ ዘር አስቀምጦ በቤቱ ክረምትን ይጠብቃል። ዘጠኝ ወር በጋን ጠብቆ ዘሩን አዘጋጅቶ ጠብቆ ልክ ሰኔ በአተ ክረምት በሚመጣበት ጊዜ ሰማዩ ደመና በሚያንዣብብበት ጊዜ ምድርም ደግሞ በሚወረዛበት ጊዜ እርሱን ተመልክቶ ዘሩን ተሸክሞ ሞፈር ቀንበሩን ይዞ ሊዘራ ይወጣል የሚለውን ነው። ይሄ በገበሬ መስሎ ያስተማረው እንዲህ በገበሬ ሲመስል ይሄን በዘር ነው መስሎ ያስተማረው። የነጋዴ ደግሞ የራሱ ምሳሌ ያለው፣ ነጋዴዎችን በመክሊት ገበሬዎችን በዘር እንዲሁም ደግሞ እናቶችን ደግሞ በእርሾ በተለያየ ምሳሌ መስሎ ማስተማር ያው የክርስቶስ መሰረታዊ መነሻው ነው ማለት ነው። ያስተማረውም ይህንን ነው ማለት ነው። ወንዚ ይዘር ግን በሚዘራ ጊዜ፣ በሚዘራበት ጊዜ ወዘ ወድቀ ውስተ ፍኖት፣ በመንገድ ዳር የወደቀ ዘር አለ። በአራት ተከፍሎ አስቀምጦታል። አንዱ በመንገድ ዳር የወደቀ ነው። መጽዋይ ወፈ ሰማይ ወበል ወለውቱ ዘር፣ ያንን በመንገድ ዳር የወደቀው ዘር፣ የመጀመሪያውን ዘር ወፎች መጡና በሉት። ለገበሬው ምንም አልጠቀመውም ማለት ነው። ወቦ ዘወድቀ ወፈረ ወቦ ሰማይ ውፎች በሉት ካለ በኋላ፣ ወቦ ዘወድቀ ውስተ ኮክ በጥንጫ ላይ የሚወደቀ ዘር አለ። በጥንጫ ላይ የወደቀው ዘር ደግሞ ፈጥኖ በቀለ። እስማ አልቦ እሙቅ ለመሬቱ መሬቱ ጥልቀት የለውምና አፈር የለውምና ፈጥኖ በቀለና ፈጥኖ ደረቀ። በጥንጫ ላይ የተዘራ ዘር ፈጥኖ ይበቅላል። ፈጥኖ የሚበቅለው ብዙ የሚሸከመው መሬት ስለሌለ ፈጥኖ ይወጣል። ፈጥኖ ይደርቃል። እንደገናም ደግሞ ፈጥኖ የሚደርቀው ደግሞ ምክንያቱ ደግሞ ጥልቅ መሬቱ ስለሌለው ውስጡ ድንጋ ስለሆነ ጥንጫ ስለሆነ ያለ ስር መቆየት ስለማይቻል ማለት ነው። ፈጥኖ ይደርቃል። በጥንጫ ላይ የወደቀ ፈጥኖ የበቀለ ፈጥኖ የደረቀ ዘር ሁለተኛው ነው። ሶስተኛው ወቮ ወድቀ በማይከል አስዋክ ማይከል አስዋክ በሾርኩ መካከል የወደቀ ሌላ ዘር አለ። ይሄ ደግሞ በቀለ። ከበቀለ በኋላ ግን ሀነቆስ ወኮ ይፈረየ እሾህ አንቆታልና ፍሬ ሳያፈራ ቀረ። እሾህ አነቀው። እነኚህ ሶስቱ ዘሮች ለገበሬው ምንም ጥቅም የሌላቸው ናቸው ማለት ነው። አራተኛው ዘር ወዘወድቀ ውስተ ምድር ሰናይ በመልካም መሬት ላይ የወደቀው ዘር ነው። በመልካም መሬት ላይ የወደቀው ዘር ግን እለቱን አልበቀለም፣ ፈጥኖ ፈጥኖ አልደረቀም። በሚገባው በጊዜውና በሰዓቱ ጊዜውን ጠብቆ በቀለ። መብቀል ብቻ ከበቀለ በኋላም አደገ፣ ካደገም በኋላ አፈራ። በሚያፈራበትም ጊዜ 30 እና 60 መቶ ፍሬ ያፈራ ብለው ለገበሬው የጠቀመው ከአራቱ ዘር አንዱ ዘር እንደሆነ በደንብ አድርጎ ቅዱስ መጽሐፍ ያስረደነን። ይህን ካለ በኋላ ዘቦ እዝን ሰሚ አለ ይስማ። ይሄ ምሳሌ ነውና ጆሮ ያለው መስማትን ይስማ ይላል። ጆሮ ማለት የምንሰማበት የሥጋ ጆሮ ብቻ ሳይሆን የማስተዋል ጆሮ የልብ ጆሮ ያስፈልጋል ማለት ነው። ሰምተን ካላስተዋልነው ነው ትርጉም ስለሌለው ማስተዋል እንዲያለብን ጆሮ ያለው መስማትን ይስማ፣ ልብ ያለው ያስተውል፣ ይተግብረው ማለት ነው። ከዚያ ቀጠለና ወሶ በተባይተውን ተሳልጎ እሊያሁ ብቻውን በሆነ ጊዜ የብቻው ይሄንን ተማሪዎቹንም ደቀ መዛሙርቱን ሐዋርያትንና ህዝቡንም ጨምሮ በአንድ ላይ የተሰጠ ትምህርት ነው። እንደው ወሶ በተባይተው ብቻውን በሆነ ጊዜ ጌታችን ከህዝቡ በተለየ ጊዜ ግን ቀርቡ አርዳይሁ ሀቢሁም ተሳልጎ በንተቱ ምሳሌ፣ ስለ ምሳሌው ነገር ጠየቁት። ምንድን ነው ምሳሌው? የዘሩ ዘሪው ማን ነው? የተዘራው ዘር ምንድን ነው? በመንገድ ዳር የወደቀው ወፎች የበሉት ምንድን ነው? በጥንጫ ላይ የወደቀው ፈጥኖ የበቀለና ፈጥኖ የደረቀው እሱ ዘር ምንድን ነው? በሾህ መካከል የወደቀው ዘር እሾህ አንቁ ያስቀረ ፍሬ ያልሰጠ እሾሁስ ዘሩስ ምንድን ነው? የመጨረሻው አራተኛው ፍሬ ግን ሠላሳና ስልሳ መቶ ፍሬ አፍርቷል በመልካም መሬት ተብሏልና፣ መልካም መሬቱና ይሄ ያፈራው ፍሬ ምንድን ነው የሚለውን በዝርዝር ፈክረነ ተርጉምልን ብለው አባቶቻችን ይህን መጠየቃቸውን በዝርዝር ያስረዳናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ከዚያ በኋላ ይህን ምሳሌ የመሰለውን ወደ አማናዊ ትርጉም በገሃድ ገልጾ ማስተማር ያው ተገቢ ስለሆነ፣ በተለይ በተለይ ደግሞ ሐዋርያት እየጠየቁ እየተረዱ መሄዳቸው በኋላ ዓለምን የሚያስረዱ የሚተረጉሙ ለዓለም የሚያሳዩ የተሸፈነውን የሚገልጡ ስለሆነ እነሱ ጠይቀዋል። በጠየቁትን መሰረት እሱ አብራርቶ ማስተማሩ የግድ ለዓላማ የተጠሩ ለመሪነት ለአስተማሪነት እሱም ወክለው በምድር ላይ የሚያበሩ ብርሃናት ከዋክብት ስለሆኑ ለእነሱ መተርጎምና ማስረዳ ግድ ስለሆነ እሱማ እነሆ ዘሪ ሊዘራ ወጣ ያልኳችሁ ያ ዘሪው ካህን ነው። ዘራዊ ውሰ ካህኑቱ ሎታል። ቅዱስ ያሬር ደግሞ በድጓው ላይ ዘራዊ ውሰ ካህኑቱ ወገራይቱን አለሞቱ እርሻ የተባለውም የሰው ልቦና ነው፣ ሰው ነው አለ። ከዚያ በመንገድ ዳር የወደቀ የተባለው የእግዚአብሔር ቃልም በሚዘራበት ጊዜ፣ ትምህርቱ በሚሰጥበት ጊዜ ሰሚ ያጣ ዝም ብሎ ሜዳ ላይ የወደቀ ያለ ሰሚ የተሰበከ ሰምተው የሚረዱ ሰዎች አለመኖሩ፣ እንደገና ደግሞ የሚሰሙ ሰዎችም ልባቸው ወደ ቃሉ እንዳይሆን በውዳሴ ከንቱ በአጋንንት የተነጠቀ ሀሳባቸው የተነጠቀ ሰዎች የሚለውን ሊቃውንት አባቶቻችን ተረጉማሉ። ሁለተኛው በጥንጫ መካከል የወደቀ ዘር ነው። ፈጥኖ የበቀለና ፈጥኖ የደረቀው በጥንጫ ላይ የወደቀው ደግሞ እነኚህ ደግሞ ሚመና ናቸው። ነገር ግን ፈጥኖ በደስታ የሚቀበሉ ቃሉን ከዚያ በኋላ ግን የማይተገብሩ በቤተ መደስ ሲሆኑ ደስ እያላቸው የሚማሩ ከቤተ መደስ ሲሆኑ ተቃራኒ ስራ የሚሰሩ በቤተ መደስ ሲሆኑ ለንስሐ እንደሚበቃ ብሏቸው ፈክተው ቃሉን የሚቀበሉ ውጭ ላይ ሲሄዱ ግን ወደ ኃጢአቱ ዓለም ብቻ የሚነግዱ ቃሉ ትዝ የማይላቸው ሰዎች፣ ፈጥነው ተቀብለው ፈጥነው ደግሞ እንትን ያሉ። በሌላ አተረጓጎም ደግሞ ዛሬ ሃይማኖታቸው ሲነገራቸው ሲሰበካቸው እሺ ብለው በጎ ብለው ተቀብለው ደስ ብሏቸው ከተቀበሉት በኋላ ነገር ግን ያው ጥልቅ ስለሌለ ማለትም በዓላማ ስለማይዙት ቃሉን የሆነ ችግር ሲመጣ ፈጥነው የሚክዱ ፈጥነው ቃሉን የሚቀበሉ ፈጥነው ሃይማኖተኛ የሚሆኑ ፈጥነው ደግሞ ችግር ሲመጣ ፈጥነው የሚክዱ እነዚህን ሰዎች ነው። ለምሳሌ ዛሬ የሆነ ነገር አግኝተን ደስ ብሎን እግዚአብሔር ያደረገልን ብለን ነገ ነገ ወደ በኋላ ደግሞ ስናጣው ደግሞ እግዚአብሔር ማ እኔን ረስቶኛል እንጂ ብለን ፈጥነ ደግሞ ለመካድ ፈጣን ይሆን ለመቀበልም፣ ለመደሰትም፣ ለማዘንም ፈጣን የሆኑ ሰዎች አሉና እንዲህ አይነት ሰዎች ናቸው እግዚአብሔር ሲሞላልን የምናመልከው ስናጣ ሲጎልብን ደግሞ የምንተወው ስንደሰት የምንዘምርለት ስናዝን ደግሞ የምንቃወመውና የምንገዳደረው አምላክ አይደለም። በየትኛውም ጊዜ በየትኛውም ሰዓት ሁልጊዜም እግዚአብሔርን በሚመጣው በዚህ ምድር ላይ ስንኖር በሚፈራረቅብን የህይወት ውጣ ውረድ ሁሉ ተመስገን የሚል ከእግዚአብሔር ጋር መቆምና እስከ መጨረሻው መጽናት እንደሚያስፈልግ፣ አለበለዚያ ግን እስከ መጨረሻው በእምነቱ የማይጸና በተማረው፣ ባወቀው፣ በተረዳው ልክ እግዚአብሔርን ይዞ በምንም ነገር ሳይናወጽ የማይቆም ሰው ካለ በጭንጫ ላይ የወደቀ ፈጥኖ የተቀበለ ወይም ፈጥኖ ተምሮ እየተረዳ ግን በኋላ ደግሞ መልሶ ደግሞ የሚክድ ለክደትም ዋዜማ ላይ ያለን ሰው ይመስላል የሚል ትርጓሚ ሰጥቷል ሊቃውንት አባቶቻችን። ሁለተኛውም ዘር ሶስተኛው ዘር ደግሞ ማይከላ አስዋክ በሾ መካከል የወደቀ ነው። በሾ መካከል የወደቀ ዘር ያው በቀለ። ከበቀለ ግን አላፈራም። ምክንያቱም ሀነቁ እሾክ አንቆታልና እሾ አንቆ ፍሬውን አስቀርቶታል። ሰዎች ሃይማኖት ይኖራቸዋል በእምነታቸው ይኖራሉ፣ ይማራሉ፣ እየተማሩ ይቆያሉ። ነገር ግን እየተማሩ ከቆዩ በኋላ ንስሐ ግቡ የሚለውን ቃል ሁልጊዜ ይሰሙታል። ንስሐ ገብተው ግን ለስጋ ወደሙ ሳይበቁ ሞት መጥቶ የሚወስዳቸው ማለት ነው። እሾክ የተባለው ሰይጣን ነው። ንስሐ እንዳንገባ የሚከለክለን እንቅፋት የሚሆነው እሱ ስለሆነ ሾክ የተባለው በተለያየ አቅጣጫ እንቅፋት ሆኖ መንገድ ላይ የሚያስቀረን እድሜ ለንስሐ ሰጥቶን እግዚአብሔር ያንን እድሜያችንን ተጠቅመን ንስሐ ሳንገባ ወደ እግዚአብሔር መሄዳችን በሾክ የታነቀ ቅድመ እግዚአብሔር የማይደርስ ወይም ወደ እግዚአብሔር መንግስት የማያስገባ እምነት ኑሮን፣ ዝም ብለን በሃይማኖት ብቻ እንጂ ስራ የሌለን ከስራ ውጭ የሆኑ ሰዎች እነኝህን ሰዎች ሾክ ያነቀባቸው ማለትም በውዳሴ ከንቱ አጋነት ጠልፎ የጣላቸው ለሥጋ ወደሙ ለንስሓ ያልበቁ ሰዎች በእምነት ብቻ ኑረው፣ ነገር ግን ፍሬ እየተባለውን እንዳያፈሩ ሰይጣን ኃጢአት እያሰራን ቆይ ያስቀራቸውን እነኝህ ሰዎች ናቸው ብለው ሊቃውንት ይተረጉማሉ ማለት ነው። በአራተኛ ደረጃና የመጨረሻውን ስንመለከተው፣ እንደው ወቦ ዘወድቀ ውስተ ምድር ሰናይ፣ በመልካም መሬት ላይ የወደቀው ፈሬ ሠላሳ ወስድሳ ወምዕተ፣ ሠላሳ እና ስልሳ መቶ ፍሬ ያፈራ ነው። ይሄ በመልካም መሬት የወደቀው ማለት ጥሩ ክርስቲያኖች ያገኙት ቃል ማለት ነው። ወንጌል በሚሰበክበት ጊዜ ትምህርቱ በሚሰጥበት ጊዜ ተረጋግተው የሚሰሙ በእምነታቸው ነቅ የሌለባቸው ጥንቅቅ ያሉ እግዚአብሔርን የሚያምኑ በምንም ነገር የማይወላውሉ ሰዎች ቀጥታ የተማሩትን ቃል ዚር ወደ ተግባር፣ ንስሐ ግቡ ተብሎ ንስሐ የሚገቡ ጽሙ ተብሎ የሚጾሙ ጸልዩ ሲባሉ የሚጸልዩ በሕግ እግዚአብሔር ጸንተው በምድር ላይ የሚነዋወፅ ማንኛውም ክፉ ነገር ሊያናውፃቸው የማይችል ቀጥ ብለው በእምነታቸው የቆሙ እስከ መጨረሻውም ደግሞ 30ና 60 መቶ ፍሬ ማለት ከወጣኒነት መጀመሪያው ሰላሳ የተባለው ወጣኒ ማለት ነው። ምግባረ ሰናይ መልካም ስራ እየሰሩ የቆዩ ማለት ነው። ከዚያ ወደ ስልሳ ማለት ማለት ደግሞ በዚው በምግባራቸው አድገው ደግሞ ወደ ማዕከላዊነት ቅድስና ደረጃ የደረሱ ከዚያም ወደ መቶ የሚለው ደግሞ ወደ ፍጻሜ መጨረሻ። ወጣኒ አለ መጀመሪያ ክርስቲያን ወይም በምግባር የሚኖር ሰው ማለት ነው። ሁለተኛው ደግሞ ስልሳ የተባለው ደግሞ ማዕከላዊ ነው። እዚያ ፍጹማን የሚባለው ደግሞ እስከ መጨረሻ የደረሱ ማለት ነው። ይሄ በዚህ በሰባ ዓለም በዚህ ምድር ላይ ለምንኖር ለኛ መጀመሪያ በክርስትናችን መጽናት ነው። ከዚያ ቀጥሎ ደግሞ ክርስትናው የሚያዘውን ስራ መስራት ማለት ነው። ከዚያ መጨረሻው ደግሞ መቶ የሚባለው ደግሞ ንስሐ ገብቶ እስከ መቀበል የመጨረሻው ማለት ነው። ለዚህ እድል የበቁና እምነታቸውን በዚህ ደረጃ የገለጡ አባቶችና እናቶችን የሚገልጽ ነው ማለት ነው። ስለዚህ ወጣኒ ማዕከላዊና ፍጹማን ተብሎ በዚህ በአዲስ ኪዳን የትርጓሚ ስልክ ሲተረጎም ወደ መጽሐፈ መነኮሳት ወስደ ደግሞ ይህን ስንተረጉመው እንደው አስር ማዕርጋት የሚባሉ አሉ በቅድስና ደረጃ። ያን አስሩም ማዕርጋትን ለመዘርዘር ጊዜ የለ ነው፣ ግን ወደ መሰረታዊ ወደዚህ ወደ ወንጌሉ ስናመጣው አስሩን በሦስት ይከፈላሉ። በሦስት ሲከፈሉ ንጽሐ ሥጋ፣ ንጽሐ ነፍስና ንጽሐ ልቦና ይባላል። ንጽሐ ሥጋ ማለት ራስን ማየት ከዚያ በኋላ በምድር ላይ ያሉ ግዙፋን ብሄሞት፣ ሌዋታን እነ ረቂቃን የሚባሉትን የማይታዩትን እነ ነገሮች ማየት ነፍስ እንዴት እንዳለች ነፋስን እነ ማየት ነው። ከዚያ በሁለተኛ ደረጃ ይሄ ንጽሐ ነፍስ የሚባለው ደግሞ ከንጽሐ ሥጋ ማደግ ማለት ነው። በቅድስና እያደጉ ሲሄዱ ደግሞ ሰውን ይህ ነፋስን ራስን ብሄሞት ለዋታንን ከማየት አልፎ መላየትን የማየት ነው። ንጽሐ ልቡና የሚባለው የመጨረሻ ማድረግ የምንለው እግዚአብሔርን እስከማየት ድረስ ነጽሮ ተሰሉስ ቅዱስ እስከመድረስ ድረስ አስሩ ማዕረጋትን በሶስት ደረጃ ከፍለ ያስቀምጡታል። ያም ወደ ወንጌል ስንቀይረው ደግሞ መጽሐፈ መነኮሳት የተርጓሚው ወጣኒና ማዕከላዊ ፍጹም ማለት ነው። ያ ማለት 30ና 60 መቶ ፍሬ የሚለውን የነሳ ህይወት ይህንን ተርጉሞ የሚያስረዳ እንደሆነ ይህንን ማድረግ እንዳለባቸው ነገር ግን ይሰማሉ አያስተውሉም። ይማራሉ አይገባቸውም፣ አይረዱም ተብሎ አስቀድሞ እንደተነገረ፣ እናንተ ይህንን ነገር በደንብ ተረዱና ላለማስረድ ብሎ ተርጉም ልላሉ ስለ አዋርያት አባቶቻችን ጌታችን አምላካችን መድኃኒታችን ክርስቶስ ተርጉሞ ማስተማሩን በገሃድ ይነግረናል ማለት ነው። ይሄ የመጀመሪያው ምሳሌ ነው። አሁን በዚህ በምዕራፍ አራት ላይ ማርቆስ ይቀጥላል፣ ምሳሌ ሲጽፍ ማለት ነው። ከዚያ ይቀጥልና በእንተ ህጠተ ሰናፔ ነው ተሰናቢ አለ ዘር ማይረር አለ ወይቤሎሙ ከመዚኢቲ ብሎ ስለ ዘርና ማይረር ያስቀድማል። መንግሥተ ሰማያት ከመብእሲ ዘዘራ ሰና የዘራ ውስተገራይቱ መልካም ዘርም በቤቱ በእርሻው ላይ የዘራ ሰውን ትመስላለች ካላ በኋላ ወኖመ የተነሳ ማለት ወደ ሌሊትም ቀን ተኝቶ ይነሳል። በሌሊትም በቀንም ይጎበኘዋል። ወዘሩ ይፈሪ ወይልህግ ዘሩም ይበቅልና ያድጋል። ወውቱ ሳይአምር ወባህቱ እቱ ምድር ፍሪሃ እሱም ያምራል፣ ይሄን ያምናል። ከዚያ በኋላ ምድር ፍሬዋን ትሰጣለች። ቀዳማዊ ሳይረ መጀመሪያ ሳር ቡቃያ፣ ከዚያ ሳብለ፣ ከዚያም ደግሞ ወደ መውለድ፣ እንደገና ከአበባ ወደ ፍሬ መሸጋገርን ትሰጣለች ብሎ የሰውም ልጅ እንደዚህ እንደሆነ መጀመሪያ የሰው ልጅ ወደዚህ ምድር መጥቶ ይወለዳል። ከተወለደ በኋላ ያድጋል። ካደገ በኋላ እንደገና ፍሬ የተባለውን መልካም ስራ እየሰራ ይኖራል። ከዚያ መጨረሻ ላይ ደግሞ መጨረሻው የሰው ልጅ ምንድን ነው ከተባለ፣ ያው በሞት ማለፍ እንዳለ እህል ይዘራል፣ ይበቅላል። ሰውም እንደዚያው ይጸነሳል፣ ይወለዳል እህል ከበቀለ በኋላ ያፈራል። የሰው ልጅ በዚህ ምድር ከኖረ በኋላ መልካም ስራ ስራ ፍሬ የተባለውን ስራ እየሰራ ይኖራል። እህል ካፈራ በኋላ ይታጨድና ተወቅቶ ወይም አበራይተው ከአውድማ ወደ ጎተራ ያስገቡታል። የሰው ልጅም በዚህ ምድር ላይ ከኖረ በኋላ ስራውን ሲጨርስ እግዚአብሔር በጠራው ጊዜ ተጠርቶ ወደ ጎተራ ወደ ተባለው ወደ እግዚአብሔር መንግስት መሄድ እንዳለ ይህንን በዘር መስሎ የሰዎችን ሕይወት ማንነት በደንብ አድርጎ ተርጎ የሚያስተምር የሁለተኛው ሶስተኛው ስንመለከተው፣ ወይቤ በይንተ ምንድ እናስተማስላለ መንግስት እግዚአብሔር፣ የእግዚአብሔር መንግሥት በምን እንመስላታለን? ወምን ተተመስል ምን እንስተመስላለ፣ ከመህጠ ተሰናጴን ተተዘራት ውስተ ምድር በምድር ላይ እንደተዘራች እንደ ሰናፍጭ ቅንጣቱ ላይ ሰናፍጭ ቅንጣት መስሎ ያስተምራል። ወይት ትንእስ እምኩሎን ህማላተም በምድር ካሉ እጽዋት ወይም እህሎች ዓዝሪት እሷ ታንሳለች። ነገር ግን እምድራሊቀት ካደገች በኋላ ወይእቲ ተዓቢ እምኩሎን አይማላተ ምድር በምድር ካሉ አዝሪቶች ሁሉ እሷ ተበልጣለች። ቅጠሏም ሰፋፊ ይሆናል። እስከያጽ የልሉ ታይቲ አይዋፈ ሰማይ የሰማይ ወፎች በስሯ እስከሚጠለሉና እንደ ቤት አድርገው እስከሚያድሩበት ድረስ ቅጠሏ እንደዚያ ይሰፋል እያለ አጠቃላይ የእግዚአብሔር መንግስትን እንደዚህ ሰው ልጅ መልካም ስራ እየሰራ ሲሄድ እንደዚህ በአእምሮ ማደግ ሲችል ለሌሎቹ መጠጋ እንደሚሆን እንደገናም ደግሞ እሱ ተምሮ ለሌላው አርያ መሆን እንደሚችል መጠለያ እንደምትሆን የሰናፍጭ ቅንጣት ሰናፍጭ እንከን የለባትም፣ ልሙጥ ናት፣ አሰርገሰስ የለባትም። እንደዚሁ ደግሞ የእግዚአብሔር መንግስት እንደዚያው መንግስተ ሰማያት የምንገባባትም ሃይማኖት ማለት እንከን የሌላት ሃይማኖት ስለሆነች እንከን በሌላት ሃይማኖት በዚች ላይ መኖር ራሱ አልፎ ለሌሎቹ መጠለያ ይሆናል። እስከ አማላጅነት፣ እስከ ቅድስና ደረጃ እሱ ወደ ገባበት መንግስተ ሰማያት ሌሎች እንዲገቡ እስከ አማላጅነት አማልዶ ማስገባት እንደሚችልና እሱ አራያ ሆኖ ሌሎቹም የእሱ ስራ ተከትለው መንግስተ እግዚአብሔር እንዲገቡ እሱ ፍጹም ሆኖ ሌሎቹም ፍጹማን ማድረግ የሚችሉ ሚመናን እንዳሉና እንደሚኖሩ መኖርም እንዳለባቸው አስረግጦ የሚነግረን የእግዚአብሔር ቃል ነው ማለት ነው። ከዚያ ቀጥሎ ደግሞ ዘከመ ገሠጻ ለባሕር ነው የሚለው። ባህርን እንደ ገሰጻት ነው ጌታችን የሚናገረው። ወተንሳ ወገሰጾም ለነፋሳት፣ ወይቤላ ለባህር ተፈጸሚ ወአርምሚ። እነሆ ተነስቶ ባህሩን ነፋሱንም ዝም በይ አለ። እንደውም ከላይም የሚናገረው ነገር አለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እያስተማረ በነበረበት ሰዓት በባህር ላይ ይሄድ እንደነበረ ሐዋርያት ከሱ ጋር እንደነበሩ እነሱ ያሉበት መርከብ፣ ሌሎች ሰዎችም የሌሉበት ደግሞ መርከቦች እንደነበሩ በዚያ ላይ ሲጓዝ ባህርና ነፋስ እንደተነሳ ሐዋርያትም ደግሞ ተጨንቀው፣ ፈርተው አቤቱ ተነስና አድነን ብለው እንደጮሁ፣ ከዚያም በኋላ እሱ ተነስቶ ባህር ተነሳ ጊዜ ወገሰጾሙ ለነፋሳት ወለማይ በለባይር እንደዚህ ላይ ማቴዎስ ነፋሳትኒ ማይበለባይር ላል ማርቆስ ደግሞ ለባይ ገሰጻ ለባህር ዝም ጸጥ በይ ጸጥ በይ ብሎ ባህሯን ገሰጻት። ወደ ገነፋስ ነፋሱም ዝም አለ። ወኮነ አብይ ዛሂድ ታላቅ ጸጥታም ሆነ። ወይ ቤሎሙ ምንተ ያፈርሀክሙ ኦ ድኩማን እናንተ ደካማ ሰዎች ለምን ተፈራላችሁ? ብሎ ጌታችን እነሱን ተማሪዎቹን መገሰጡ ከመዝኑ አልበክም ሃይማኖት ይህንን ያክል ሃይማኖት የላችሁ ምን ለነፋስ እና ለባህር የዚህን ያል የምትናወጹ፣ በኋላ ወደፊት ሰይፍና ስለት ሌላ መከራ ይመጣባቸዋል። ያን ጊዜ ምን ትሆናላችሁ? እንዴት ትሆናላችሁ? የሚል ወደፊት የሚገጥማቸው ሌላ ዚ ባ የተነሳ ፈተና እንዳለ ያን ሁሉ ለማለፍ የተዘጋጁ እንጂ በትንሽ ነገር መውደቅ በነፋስና በባህር መናወጥ መጨነቅ እንደማይጠበቅባቸው እነሱን አስተምሯቸዋል። ወፈሩ አብዬ ፍራተ እነሱ ፈሩ። ወተባሀሉ በበይናቲሆሙ እርስ በርሳቸውም እንዲተባባሉ መኑ እንጋ ውእቱ ዝንቱ ዘይትኤዘዝሎቱ ባህርኒ ወነፋሳትን ይህቡረ፣ ይሄ ነፋሳት ባህር ሁሉ የሚታዘዝለት ይህ ማን ነው ብለው በዚህ አካባቢ ያሉ ሰዎች ሁሉ ይህን ማድነቃቸውን ስለጌታችን ስለአምላካችን ስለመድኃኒታችን ስለ ኢየሱስ ክርስቶስ የሁሉ አዛዥ መሆኑን ማየ በሉ። ነፋሱ ሁሉንም ነገር ጸጥ በል ብሎ በቃሉ ከተናገረ በቃሉ ጸጥ ማድረግ እንደሚችል ሰዎችን የሚያናውዛቸው ይሄ ጦርነቱ፣ ስደቱ፣ ፍልሰቱ፣ ረሃቡ፣ ጥሙ፣ የሚያስጨንቀው ማንኛውም ነገር እሱ ካዘዘ የማይሳካ ነገር እንደሌለ ነገር ግን ትልቁ መሰረታዊ ነገር ግን በሱ የማይሳካ ነገር የለም ያደርግልኛል ብሎ ትልቅ እምነት እንደሚያስፈልግ ከእምነት የሚጠበቀው በዓለም ላይ የሚያንዣብበው ማንኛውም መከራ በሱ ጸጥ እንደሚል ለዚህ ፍቱን መድኃኒቱ በእግዚአብሔር ማመ ና መታመን እንደሆነ አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ነው። የመከረን የገሰጸን፣ ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ ከፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።